ሰላም ውድ የቻናል ቤተሰቦች፣ በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮ እንግዲህ ስለ ሃይሚ እና ስለ ብሩኬ ጉዳይ በደንብ እናወራለን። በተለይ የነሱን ሕይወት እየበጠበጠ ያለው ስለ ዳኒ ሮስት በደንብ አድርገን በዚህ ቪዲዮ እናወራለን። እጅግ እጅግ በጣም ከባድ ሁኔታ ውስጥ ገብቷል። እንግዲህ ነገሩም ተካሮ ወደ ቤተሰብ ደርሷል። ከቤተሰብ የወጣ አንድ መረጃ አለ። በተለይ የሃይሚ ቤተሰቦች እንግዲህ በጣም እጅግ ቁጣቸውን እየገለጹ ነው። ምንድን ነው የተፈጠረው? በዚህ ቪዲዮ የምታዩት ይሆናል። ለዚህ ቻናል አዲስ ናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያሉ ናችሁ ደግሞ እንደተለመደው ቪዲዮያችን ላይክ አርጉ፣ ሀሳብ አስተያየታችሁን እንግዲህ ኮሜንት ስር አስቀምጡልኝ። ወደ ጉዳያችን እንግዲህ ሰሞኑን የተፈጠረው ነገር እጅግ በጣም አሳሳቢ ሁኔታ ውስጥ ገብቷል። በተለይ የብሮኬ ጉዳይ እንደምታውቁት እንግዲህ ሀይሚ በተለያየ ቪዲዮዎች ስሰራ ነበረ። እጅግ በጣም ከባድ ሁኔታ ውስጥ ገብቷል። በጣም ፍቅራቸው ቀዝቅዟል። በተለይ ደግሞ እንግዲህ ያው እንደምታውቁት ዳኒ ሮስት ወይም ደግሞ ከዚህ በፊት በቲክቶክ የሚታወቀው ከእነሱ ጋር አብሮ ቪዲዮ መስራት ከጀመረ ጊዜ ጀምሮ ህይወታቸው ምስቅልቅሉን ወጥቷል ማለት ነው። ከዚህም የተነሳ እንግዲህ የሀይሚ ቤተሰብ ከቡታ ጅራ ደውሎ በጣም ብዙ ነገሮች እያሉ ነው። በተለይ ስለነሱ በደንብ በዚህ ቪዲዮ የምናነሳ ይሆናል። እንደምታውቁት እንግዲህ ያው በጣም ብዙ ነገሮችን ያሳለፈች ጀግና ሴት ናት፣ ሀይሚ ማለት በጣም ብዙ ነገሮችን ያሳለፈች እጅግ በጣም ከባድ ጊዜ ከብሩኬ ጋራም አሳልፋለች። በጣም ብዙ ነገር አግኝተዋል። በጣም ብዙ ደስታ፣ በጣም ብዙ ሀዘን አሳልፈዋል። ለዛሬ ደርሶ እንግዲህ እጅግ በጣም ደግሞ የሚያሳዝን ሁኔታ ዳኒ ሮስት በተለይ እንግዲህ በጣም በጣም በቅርቡ የመጣ በተለይ ከነሱ ጋራ ቪዲዮ መስራት የጀመረ እጅግ የነሱን ሕይወት እያከበደ ነው ይሄ። በዚህም የተነሳ እንግዲህ በጣም ብዙ ነገሮች ተብሏል ማለት ነው በዛሬ ቪዲዮ እንግዲህ ያገኘነው መጃ የሀይሚ ቤተሰቦች በተለይ እናትየው በጣም ተናዶ ነው መልእክት ያስተላለፉት። በተለይ ለዳኒ ሮስት ነው ከህይወታቸው ውጣ፣ በቃ ራስን ቻል ብሎ ነው በተደጋጋሚ ያወሩት። በተለይ በተለይ ለሀይሚ የሰጡት መልስ እጅግ በጣም አስገራሚ ነው። እንግዲህ ያው እንደምታውቁት በጣም ብዙ ጊዜ እነ ሀይሚ እና እነ ብሩኬ ሲጣሉ ሲታረቁ ነበረ። ግን በዚህ ደረጃ ደግሞ ተጣልቶ አያውቁም። መሀላቸው ሰው መግባቱ ነው ለዚህ ሁሉ ነገር ያደረሳቸው በተለይ ዳኒሮስጥ እንግዲህ ያው በተለይ ዳኒሮስጥ እጅግ እጅግ በጣም አስቸጋሪ የሆነ ሰው በጭራሽ እንግዲህ የነሱን ስኬት የማይፈልግ የነሱን ውድቀት የሚመኝ በጣም መጥፎ ሰው እንደሆነ መረዳት ችሏል ማለት ነው የሀይሜ ናት እንግዲህ እንደተናገሩት ከሆነ ያው ከዚህ ልጅ ራቁ። ምክንያቱ ደግሞ በጣም በጣም አስቸጋሪ ልጅ ነው፣ እንደምታውቁት እንግዲህ ህይወታችሁን እየበጠበጠ ነው። ስለዚህ ከእነሱ ለመራቅ ሞክሩ፣ በጣም በጣም በጣም አስቸጋሪ ስለሆነ እኔ በጣም ስለማስብላችሁ ቶሎ ብላችሁ ከእነሱ ርቃችሁ የራሳችሁን ህይወት ቀጥሉ ብለው ነው እንግዲህ መልዕክት ያስተላለፉት። እንግዲህ እውነቱን ለመናገር ዳኒ ሮስት ማለት እጅግ በጣም አስቸጋሪ ሰው በጣም ብዙ ጊዜ እንግዲህ በተለያየ ሚዲያ ላይ አይተናል። እኛ ከዚህ በፊት በጣም በቅርበት እናውቀዋለን። ዳኒ ሮስት ማለት እጅግ በጣም አስቸጋሪ መጥፎ የሆነ ጸባይ ያለበት ልጅ ነው። በጣም ያስመስላል፣ ነገሮችን በሙሉ እውነት ያስመስላል። በተለይ የሰውን ትዳር እንደዚህ በጣም ደስተኛ የሆኑትን ሰዎች መሀል ይገባል ጣልቃ። ብዙ ጊዜ እንደዛ ነው የሚያደርገው። በተለይ ደግሞ እንግዲህ እንደምታውቁት የእሱ ፍቅረኛ የሆነችው ሶ ሶስና የምትባለው ለነሱም በጣም ራስ ምታት ሆናለች። እንግዲህ እንደምታውቁት ብሩኪን በተለያየ ምክንያት እንግዲህ እያገኘች ልክ ከሱ ጋራ የሆነ ነገር እንዳላት እያስመሰለች በጣም ስታስቸግራቸው ነበረ። ዳኒ ሮስት ደግሞ እንደምታውቁት ያው ከዚህ በፊት የሚታወቀው ቪዲዮ ወይም ደግሞ ዩትዩብ ላይ በደንብ የሚታወቀው በጣም ሮስት በማድረግ ነው። ሮስት ማለት እንግዲህ ቃሉ ሰው መተረብ ነው። መተረብ እንደዚህ ጭቅጭቆችን በጣም መፍጠር ወይም ደግሞ ከሰው ጋር መጣላት በጣም የሚወድ ሰው ነው። እንግዲህ በጣም መጥፎ ሰው ነው ማለት ይቻላል። እጅግ በጣም አስቸጋሪ የሆነ ሰው ነው። እንግዲህ እንደምታውቁት እንግዲህ ሃይሚና ብሩኬ በጣም ረጅም ነገር አሳልፈዋል። በጣም ብዙ ነገር አሳልፈዋል። በጣም ብዙ ፈተና፣ በጣም ብዙ ደስታ አሳልፈዋል። በጣም ደግሞ በጣም ደስ የሚሉ በተለይ እጅግ በጣም ቅን የሆኑ እርስ በርስ የሚሰማሙ እስከ ዛሬ ድረስ እንግዲህ የነበራቸው ነገር እነ ዳኒ ሮስት ሳይመጡ በፊት እጅግ በጣም ፍቅር የተሞላበት የሚሰሩት ነገርም በጣም የሚያዝናና ነገር ነበር። ከጊዜ በኋላ እንግዲህ እነሱ ከመጡ በኋላ እጅግ በጣም ሕይወታቸውን አክብደዋል ማለት ነው። እንግዲህ ብሩኬም በጣም ሀሳቡን እንዲቀያየር እያረጉ ነው። በዛ ላይ ደግሞ ሃይሚ እንግዲህ ብሩኬን እንዳታምን በተለያየ መንገድ ዳኒ ሮስት ያው ቪዲዮዎችም ፎቶዎችም ምናምን እያሳያት ሀሳቧን እንድትቀያየር እና በጣም እንድትጨነቅ ወይም ደግሞ ፍቅሯን እንድታቆም በተለይ ከብሩኬ ጋር ያላትን ነገር በጣም እንድታቆም ፍላጎት እንዳለው አሳይተዋል ማለት ነው። ይሄ ሁሉ ነገር እንግዲህ በጣም ያስጨነቀው ቤተሰብ በቀጥታ መልስ ሰጥቷል ማለት ነው። ይህን ነገር እንግዲህ በጣም አስቸጋሪ ስለሆነ ከህይወታችሁ አረቁ ዳኒ ሮስት ማለት በጣም አስቸጋሪ ሰው ነው። ስለዚህ ከህይወታቸው አስወጡ ብሎ በግልጽ ነው የተናገሩት። እኛም እንግዲህ በጣም አስቸጋሪ ሰው ስለሆነ ከህይወታቸው ማስወጣት አለባቸው ብለን ነው የምናስበው። ሶስተኛ ሰው በተለይ እንግዲህ ፍቅር መሀል ሲገባ ሁሌ ጭቅጭቅና ሁሌ ጥል ነው የሚፈጠረው። በዚህም የተነሳ ነው እነሱም እንደዚህ አይነት ነገር ውስጥ የገቡት እንጂ ከዛ በፊት የነበራቸው ህይወት በጣም ደስ የሚል እና በጣም ስኬታማ የሆነ ህይወት ነበራቸው። ከአሁን በኋላ ያለው ነገር ግን በጣም ከባድ ያረጋል ምክንያቱ ደግሞ በየጊዜው እነሱ መሀል እየገባ እንደዚህ በጣም የማይሆኑ ነገሮችን እያደረገ ህይወታቸውን እያዘበራረቀ ስለሆነ ከነሱ መራቅ አለባቸው ብለን ነው የምናስበው። ይሄ ሰውዬ እንግዲህ በጣም አስቸጋሪ ሁኔታ ውስጥ ገብቷል። በተለይ ደግሞ የዳኒ ሮስት ጓደኛ ነኝ ወይም ፍቅረኛ ነኝ ብላ የመጣችው ሶስና እንግዲህ ከዚህ በፊትም እሷም እንደዚህ አይነት ጸባይ ያለባት ሴት ናት። እጅግ በጣም አስቸጋሪ ናት። እንግዲህ በተለይ እንግዲህ ጥሩ ሰው ለመምሰል ይሞክራሉ በጣም ብዙ ቪዲዮ ይሰራሉ። እንደዚህ አይነት ነገር ላይ ግን በጣም አስቸጋሪ ስለሆኑ ከሃይሚና ከብሩኬ ቢርቁ በጣም የተሻለ ሀሳብ ነው ማለት ነው። እንግዲህ እንደምታውቁት ዳኒ ሮስት በተለይ የሚያመሳስለው ከዳኒ ሮያል ጋራ እጅግ በጣም ይመሳሰላሉ። ምክንያቱም ደግሞ በቃ በጣም አስቸጋሪ ናቸው ሁለቱም የሆነ የሚመሳሰሉት ነገር አላቸው። እንዲሁም በጣም ብዙ ሰዎች እንግዲህ ዳኒ ሮስትን በጣም ሲናገሩ በነበረ ጊዜ በተለይ እንደዚህ አይነት ሀሳብ የሚያመጣ ከዳኒ ሮያል ጋር አስተሳሰቡን ከሁሉም ነገር ጋር አስተሳሰቡ በጣም ይመሳሰላል። ምክንያቱ ደግሞ እርስ በርስም ጓደኛ ስለሆኑ አንድ አይነት ሀሳብ ነው የሚያራምዱትና እነዚህ ልጆች በጣም አስቸጋሪ ናቸው ከዮታቸው ሰዎቻቸው ማስወጣት አለባቸው ብሎ በተደጋጋሚ እንግዲህ ሀሳባቸውን ቪዲዮቸው ስር እያስቀመጡ ይገኛሉ። ማለት ነው እንግዲህ እነ ሀይሚና ብሩኬ እነዚህን ሰዎች ከህይወታቸው ካስወጡ በእርግጠኝነት የተሻለ ወይም ደግሞ በጣም አሪፍ የሆነ የፍቅር ግንኙነታቸው እንደሚቀጥሉ እርግጠኛነን ማለት ነው። እንግዲህ ውድ የቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ለዛሬ የነበረን ቪዲዮ ይህንን ይድረስ በያላችሁበት መልካም ጊዜ ይሁንላችሁ።